ጂሞኮት ወላጅ አባቱ ለገጠመው የጤና እክል የህክምና አገልግሎት ለማግኘት በጋምቤላ የመጀመሪያ ደረጃ ሆስፒታል ተገኝቷል። የመተንፈሻ አካል እክል ለገጠማቸው ወላጅ አባቱ በጤና ባለሙያዎችም ሆነ በሌሎች አጋዥ አካላት እየተሰጡ ያሉ አገልግሎቶች መልካም እንደሆነ ያነሳል። ችግሩ እዚህን አላቸው ኮየ ነው። አንድ አንድ ሳምንት ግማች ከትላንትና ወዲያ ነው የመጣው ወደዚህ። ምንም ችግር ለሰላም ሰላም ነው። መሰል የጤና ተቋማት ከአገልግሎት ፈላጊው የህብረተሰብ ክፍል አንጻር በተሟላ ደረጃ የሚጠበቅባቸው እንዳይወጡም የሰው ኃይል የመድኃኒት አቅርቦትና ተያዥ ጉዳዮች ፈተና ሲሆንባቸው ይስተዋላል። በዚህ ረገድ በሆስፒታሉ አንጻራዊ አገልግሎት አሰጣጥ እንዳለ የሚያነሱት ተገልጋዮቹም በመድኃኒት አቅርቦት መሻሻሎች አሉ ባይ ናቸው። አገልግሎቱ አሪፍ ነው። ሁሉንም እዚህ ነው ያገኘሁት። በጥሩ ሁኔታ ነው እያስተናገዱ ያሉት። ሲኖር ውጭ እንገዛለን፣ ያለውን ደግሞ እዚሁ እንጠቀማለን። አሪፍ ነው። የሰራተኛ ችግር የለም። እንደዚህ የእኔ ከሄደ ማዳነሽ እየፈለጉ በቃ በሰላም ነው ምስተኝ ነው። ይሁንና ግን መሰል የጤና ተቋማት ሊኖራቸው ከሚገባቸው የተለያዩ አገልግሎቶችና ስነ ውበት አኳያ ግን ክፍተት እንዳለበትም ይነገራል። ተገልጋዩን ማህበረሰብ ያማከለ ተገቢ አገልግሎት በቂ ያለመሆን፣ የህክምና ክፍሎች ጥበትና የባለሙያ እጥረት በጋምቤላ የመጀመሪያ ደረጃ ሆስፒታል የታዩ ጉድለቶች ሆነዋል። ቁሳሳ ብዙ ነገር አለው። ከዛ ፌሲያኑ ጥሩ ማሳማበሩ የለሱ ከዛ ላቦራቶሪ በጣም ደም ትቆያለች። ኤመርጀንሲ በጣም ሰው የመጣት ስለሆነ ግን ቆኞ ማዳና አለ ግን ዳክተሩ በጣም አይመጣም። በተገልጋዩ የህብረተሰብ ክፍል የተነሳው ቅሬታና ሐሳብ ተገቢነት ያለው አሁናዊ የሆስፒታሉን መልክ የሚያሳይ ነው ሲል ሐሳቡን የሚጋራው የጋምቤላ የመጀመሪያ ደረጃ ሆስፒታል የችግሩ ዋነኛ መንስኤ ከአቅም በላይ አገልግሎት ለመስጠት መጣሩ ነው ብሏል። ቀድሞ ከጤና ጣቢያነት ወደ መጀመሪያ ደረጃ ሆስፒታል ሲያድግ ለውስን የማህበረሰብ ክፍል ነበር፣ አሁን ግን በክልሉ ያሉ ፍልሰተኞችን ጨምሮም የተገልጋዩ ቁጥር በማደጉ ጫና ሊፈጠር ችሏል፣ የሆስፒታሉ ሐሳብ ነው። ከሰባ ሺህ በላይ ህዝብ ለማገልገል ነው። ግን ሆስፒታሉ አሁን ባለውን ሁኔታ የከተማውን ማህበረሰቡም የስደተኞችም የህክምና አገልግሎት እየሰጠ ነው ያለው። ስለዚህ የስደተኞች ቁጥርም ስንጨምር ሆስፒታሉ በአጠቃላይ እስከ አምስት መቶ ሺህ የአክል ህዝብ አገልግሎት ተደራሽ እያደረገ ነው ማለት ነው። ይህን ችግር ለመፍታት በራስ አቅም የተለያዩ የመፍትሄ እርምጃዎችን እየወሰድኩ ነው የሚለው ሆስፒታሉ ቅሬታ የነሳባቸው የነበሩ ቦታዎችን መልክ የሚያስያዙ ስራ ተከናውኗል። ያሉም የድንገተኛ ክፍል ወደ ሁለት ተካፍሎ፣ አንዱ የአዋቂዎች ድንገተኛ ክፍል ነው፣ ሁለተኛ ደግሞ የህፃናት ድንገተኛ ክፍል አደረገን አካፍለናቸዋል። እነዛም ደግሞ ለሁለት እንደዚህ ስናካፍላቸው ስታንዳርዱ እንደሚለውንም ሌላውን ደግሞ አገልግሎት አትጣትም ጥራት ለማስተካከል ትንሽዬ ሆስፒታሉ በሚያገኘውን በጀት ውስጥ የተወሰነ ለባለሙያ ማብቃት ላይ እንዲሁን ለማድረግ ሞክረናል። አንዳንዶቻቸው አፕግሬድ ለማድረግም ወደ ትምህርት የላቅ ናቸዋሉ። ይህ ሆስፒታሉ ያደረገውን ጥረት ነው። ያንን የድንገተኛ ክፍል አገልግሎት ለማስተካከል ስንል ፋና ሚዲያ ኮርፖሬሽን ለማሳያነት የጋምቤላ የመጀመሪያ ደረጃ ሆስፒታልን ተመለከተ እንጂ በክልሉ የተለያዩ አካባቢዎች የሚገኙ መሰል ተቋማት ተመሳሳይ ሂደት እንደሚያሳልፉ ለመረዳት ችሏል ይህን ሀሳብ የሚጋራው የክልሉ ጤና ቢሮ በበኩሉ ችግሮችን ለመቅረፍ የአጭርና ረዥም ጊዜ እቅድ በማውጣት የተለያዩ ሥራዎችን እየከወንኩ ነው ብሏል ማስፋፈያ ስራዎች ይሰራሉ ይህንን በርደን ለመቀነስ ነገር ግን ይህ በቂ ነው ተብሎ አይወሰድም እኛ እያሰብን ያለው ያለ ነው። ሁለቱ ሆስፒታሎች ፕራይመሪ ሆስፒታል እና ጋምቤላ ጄኔራል ሆስፒታል በሙሉ አቅማቸው ካደራጀ ናቸው እና በሙሉ አቅማቸው ፋንክሽን ካረጉ ጫናውን በተወሰነ መልኩ ይቀንሳሉ ብለን እናስባለን። ከዚህ አማራጭ በተጨማሪም የክልሉን ሕዝብ በጤናው ዘርፍ ተደራሽ ለማድረግ እና የተሻለ አገልግሎት ለመስጠት እንዲቻል ደረጃውን የጠበቀ ግዙፍ የጤና ተቋም መገንባት ቀጣይ ትኩረቱ ሆኗል። በክልሉ ፕራይመሪ ሆስፒታሎች ናቸው ያሉት እና አንድ ጄኔራል ሆስፒታል ነገር ግን ከነዚህ ሆስፒታሎች አቅም በላይ ደግሞ የሚሰጡ ሰርቪሶች ስላሉ እነዚህን አገልግሎቶች ወይ ወደ ጅማ ወይም ከዛ ገፋ ሲል እስከ አዲስ አበባ የሚካሄድበት ሁኔታ አለ። ይህንን ወደፊት ለመቅረፍ በእቅድ ታስቦበት በክልሉ እስፔሻላይዝድ ሆስፒታል መገንባት እንደሚያስፈልግ ነው። ይህንንም እኛም እናምንበታለን። በእቅድ ውስጥም በእቅድ ያሰብነው ነገር ነው።